እኮ ከልጅነት ጀምሮ አብረው አድገው አያሳዝኑም። ፎቶአቸው ነው የምንገኘው።

ልጅቷ ራሱ ነገሮችን ማብራድ የሚችለው ቢሆን እስካሁን ይበርድ ነበረ። ልጅቷ እኮ የሆነች መጋጋል የሆነ ጭራሮ ናት፣ ታቀጣጥላለች። ትናንትና ላያቸዋት ምንድ ነገር ማብት መተው ብትፈልግ ኖሮ የሆነ ክልስ ነገር ናት፣ የተከለሰችው ማርያምን እንደምንም ብሎ አላ ከመሀላቸው ያውጣት፣ የምር ያውጣት። እኔ ፈጣሪ አግዛችሁ እንጂ እነሱ ማውጣት አልቻሉም። ሆን አንዳንድ ጊዜ ስታስቢ አንቺ እኔ ቤት ነይና ሪገጭኝ እስካልኩ ድረስ ቤቴ ገብተሽ እኔ በስነስርዓት እያስተናገርኩሽ መንገዱ ተከተአንድ ነገር አለ እኮ ው አንቺ እኔ ለእኔ ማቶኝ ከሆነ አይቼ አይቼ ተፋሁት ምራቅ መልሻ ለስ ምታፋሽ አለሁ በቃ እንደዛ ማለት ነው። ብሩጌም እያያት ነው ሁሉ ነገር አሁን ተገንዘበዋል። በቃ ሃይሚም መድረስ የለባትም ዳኒ ጋ ብሩኬም እዛች ልጅ ጋር መድረስ የለበትም። አለቀ። አንድና አንድ የሚያመጣውን ያምጣ። ከዛ በኋላ በሚወጡት ሁለቱ አንድ ከሆነ ይወጡታል። ሁለቱም እኮ ያውቁታል። እሷ ወይም እሱ ሲመጡ እኮ ችግር እንደሚመጣ ያውቁታል። ግን ለምን እንደሚጠሯቸው አለ። አለም እኮ ለምን ማድረግ የሚችሉት እኮ እነሱ ናቸው። ያ ማድረግ የሚችሉት እኮ ብሩኬና ብሩኬና ሃይሚ ብቻ ናቸው እንጂ ሰዎቹ አይደለም እኮ አሁን ችግሩ እኮ ሁሉም ይመጣና ከህይወታቸው ውጡላል። እነሱ እስካላስወጡት ድረስስ ኮ ለምን ማስወጣት አልቻሉም? እንግዲህ እስኪ አሁን ዛሬ ነው የሚታየው። እንግዲህ የመጨረሻ እንትን ብላ ሄዳለች። አይ አለቀ። እሷም አይንሽን እንዳላይ ብላ ያች ሄዳለች። አይነ ጥፋና አለቀ በቃ ዛሬው ማን ይመጣ ይመስላቸኋል? ራስቲ እግዚአብሔር ያውቃል። ደግሞ ለምን መታሻት ብሎ ደግሞ እንዳይቀረትና እንዳይመጡ ነገር እንዳይጋጋል ነው የራሳቸው ጉዳይ

የፉክክር ቤት ሳይዘጋ አደራሉ። ቤት ቤት የሆነ ተከታታይ ወንድማማቾች ነው። ቤት ውስጥ እነሱ ልጆች ቆም ብሎ የሚያዋጣቸው እና የማያዋጣውም መለየት አለባቸው። የት መገኘት

በተወደደ ኑሮ መኪና መሳፈር አራሱ ችግር ነው። ኑሮ እያያችው ነው። እንኳን እያየ ከመኪና መሳፈሩ መንገድ ላይ ሰላም ላይ ሆን ይችላል። በአሁኑ ሰዓት ሰላም ነው ብለሽ ነው አንቺ? አሁን እኔ የገረመኝ አንድ ነገር አለ። ኮሽ ባለ ቁጥር ሰው አስታርቃቸው፣ ኮሽ ባለ ቁጥር እንትኑ ተመልካች ብሎ ይቻላል እንዴ? እነሱ ትልልቅ ናቸው። ቆቶ መደማመጥ መከባበር ብኖር ምን አለበት? እኔ ደግሞ ምንድነው እንትን ያልኩት አሁን ኮሽ ባለ ቁጥር እኛ ከዚህ ድምፅ እንሆን እዛ ያሉት ቪዲዮ ይዘው ከሚመጡ እዛው በዛው ለምን ሰላም አይፈጥሩም? እንደ መነገጃ ነው። ለምንድነው ራሳቸውን መነገጃ የሚያደርጉት? እንደዛ ነው ኔ ለምን መነገጃው ነው። አጠገባቸው ናቸው። እንዴት መምከራ አቃታቸው? ቪዲዮ ይዘ እያዙ መጡ እኛ ጋር የተጣሉ ይመስል አይተሽ ከሆነ አሁን እኮ ከዛኛው ጉሩብ ራሱ አንዱ ጀምሮታል። ትላንትና አይተሽ ከሆነ ቪዲዮ ሁለተኛ ቪዲዮ ትላንትና ሁለተኛ ነው፣ ሁለተኛ ሁለተኛ ነው። አሁን ዛሬ ደግሞ ዛሬ ደግሞ ምናልባት ቀርባለች። እቺ ማነች የምትባለው የዳኒ ጓደኛ ሶስ ያለችን ያችኛዋ የቀረበችው፣ ለምን ሶሲን ስልክ አታነሳላት ምናምን ብላት ነው አስተናገር የነበረችው የዳኒ ጓደኛ ማ ጓደኛ። እሷ ደግሞ ዛሬም ትመጣለች። አስቤ በና የሚ ዙሪያ እንትኑን ሲጽፉት በና የሚ ሲም ይጽፋለሁ። እነሱ መጡ ብለን እኛ ከፈት አድርገን እናያለን። ይሄን የፈለጉት እኮ እነሱ ሰብስክራይብ ና ሲሉና ተቆራርጠው ቲክቶክ ላይ የመጣው ነው። አየት እንጂ የማንም ቤት አልከፍትም። እናንተ ሙስሊሞችም አንድ ውስጣ ዘዳቸው ሰብስክራይብ አርጋቸው ቁጭ ብላቸው ጊዜ ሰጥታቸው ብትሰሙ ከአጣት ትድናላቸው። እኛም እንደዛው፣ ግን እኛ እንደዚህ አይነት ቦታ ጊዜ ሰጥተን መስማት አቅቶን ዛሬ ለማይሆን ለተካካፎ ለመጡ ተላጣጥፎ ለመጡ ሁሉ ጊዜ ሰጥተን ዛሬ እኛ እየተረገጥነ ነው፣ እዚጋ ጭንቅላታችን እየበጠበት አጣት ውስጥ እየገባን ባልሰራ ነው ነገር ይምር። አንዳንድ ጊዜ ራሳችን ዝቅ አርገን እናስባለን። ይምር እኛ ራሳችን ነው። እኛ አሁን ባባቶቻችን ብዙ ትምህርት እንሰጠዋለን። በእውነት እናንተ ጋር ትናንትና ወደ ማታ ፕሮግራም ገብቼ ጸሎት ምን ተደርጎት ከእናንተ ወጥቼ ማለት ነው። ትናንትና ወደ እናንተ ስገባ ጠለቡኝ እነሱ ምን ልስ የእናንተ ውስጥ ለመግባት ብዬሽ እኮ ነው። አሁን እግዚአብሔር ምስክሬ ነው

እነሱ ጋ አሁን ሁለት መቶ ምናምን ሰው ማክበር አቅታችሁ ነው። ግን እዚ አባቶች ጋ ሄደሽ ብታይ አምሳ ሺህ አይሞሉም። ሰብስክራይብ ማለት ነው፣ ላይክም እንደዛው ኮመንት የለም። ለነፍስ ሽም ዋጋ አለው እንጂ አንቺ፣ ለነፍስ ሽም ዋጋ አለው እንጂ እንዲ አረ ከአጣት እንድናለን እንጂ ከአጣት መዳን ነው። እዚ ጋ አሁን እየተሳደቡ አሉ፣ እየተዘቃዘቁ አሉ። ፎቶ የራሱ አጣት ነው። ይሄ ፈጣሪ ፈጠርን ሰው መዘግዘቅ ማለት በጣም እኔ እንጃ አላቅም፣ ከባድ ነው፣ አጣት ነው። ይሄ ሁሉ እየተነከርን ነው ያለነው። ለምን ለነሱ ለመውደድ የተነሳ ነው፣ ለክብር የተነሳ ነው። ግን አንድ ቀን ደግሞ ይሄ ክብር እንጃ ሰው መውደድ እንዳለ ሁሉ መጠላትም እንዳለ መውረድ እንዳለ ነው ማወቅ አለባቸው፣ ማሰብ አለባቸው። እነኝህ ሁሉ ሰዎች እየወደዱን እነዚህ ሁሉ እያረጉ ለኛ ብለው እንዲየሆኑ ሰዓት ፕሮግራም ጠብቆ እያዩ እያዩኛ እየተካተሉ እኛ ደግሞ እንዲህ ስኖን ይበሳጫሉ። በሰው አገር ነው የሚሰሩት አልተገነዘቡማ። ይሄንን ሁሉ ሰው እኮ እንዳለም ሁሉ ቤት ሁሉ ቤት እኮ እንዳለም፣ ተደብቃ የምታይ ልጅ ትኖራለች፣ ዋይፋ ብር ከፍላ የምታይ ዳታ ሞልታ የሚያውታሉ፣ ወይንም ደግሞ ዳታ አልቆባት ተበሳጭታ የምታድር ልጅ አለች። የምር እኔ ስለደለኝ ያችኛው አደላት ማለት አይደለም አይደለም፣ የምር አይደለም። ግን እንደዚህ ጋር ማወቅ ያለብን በቃ ስራ ነው እየተባለ ነው አደለ? ስራ ይስሩ። ማንኛውም ስራ፣ የትኛ ስራ ነው ሰሩ፣ በፊት የመጡበትን ከጀምሩ፣ ፍራንክ ነው አደለ? ይስሩበት፣ ችግር የለውም። ግን ከሰው ባ የራቀ ከሰው ልብ ቁስል ለራቀ ቢሆን ለምን በሁንባ የመጣ ገዘብ በርክናም የለውም ሲጀመር፣ የምር ሰላም የለም። አንዳንድ ጊዜ ማርያምን የራሳችን አላቅም። እኔ እንዴት እንደምናስቡ ብቻ የሰው ልጅ ኮ ስለወለድሹ ወይም ስለ ዘመር ስለሆንሹ ብቻ አይደለም። የሆነ ነገር የሚደርስበት ስለምጠጁ ደግሞ ይደርስበታል። በጣም መዋለድ ቋንቋ፣ እኔ አሁን እኔ እንጃ ከየቱ በላይ ነበር። እኔ የሚያው ቃና ቱርክ ፊልም ነበረ የቲቪስ ነበረ ሚያቸው የምር አሁን፣ ግን ሰርስሮ ውስጥ የገብተው ይኸው ዛሬ በቁም እያዞረኝ ይደፋኛል እየነሰረኝ ምን እያለ በጣም ግን አስቸጋሪ ነው። ቤት መውለድ በእውነት በጣም አስቸጋሪ ነው። እግዚአብሔር እኔ ሁለተኛ ብያለሁ። በይሁቴ ራሱ እንደዚህ ጸሎት አድርጌ አላቅም። እንደዚህ ጸሎት አድርጌ ቢሆን ለስደት ባልበቃ ነበረ። የፈለግኩትን እዛ ሰጠኝ ነበረ። አምላክ የምር እዛ ሰጠኝ ነበረ። ከምን ከምን ሰዓት ደረሰ እያልኩ ልቤ ድንግጥ ድንግጥ ይላል። ሰዓት እስከሚደርስ ድረስ የሆነ ምን አይነት እንደ መስተፋቀር ዘውና ይህ ሰዎች የመጡት ከሆነ በህይወት የገቡት ለራሴ የምቻላለሁ። እኔ ለሰውም ወክዬ አይደለም እንዴ አስሬ ነው ሽንት ቤት የሚገባው። እዛ ብርክ ብርክ ይለኛል። መቆም አልችልም። የምር ውሃ መጠጣት አልችልም። የሆነ በቃ ፍራት ፍራት ነገር የሆነ ያለ አይደለ ሰውነበቃኝ ሁለተኛ ላይ ምንና እንደገና እንደ አሁን ትናንትና የመጨረሻ ተናድጄ ነበረ። እሱ ደግሞ ቆም ማለትና እሷ ናይቶ ጃኬቱን እንትም ላይ ሲረውን ደግሞ አንጀቴ የተላወሰ

ጸሎት እናድርግ ብቻ እኔ ተስፋ አንቆርጥም ወደ ራሳቸው ይመልሳቸው የተረኛውን ከማላቸው እነሱ እንኳን ችሎ ባይነግሉ ራሱ የሆነ ቃል ክዳን አለ እኮ የሆነ መላክ አለ የሆነ አላውቅም። አንዳንድ ጊዜ እኛ የምንገምተው ሌላ ነው፣ የሚመጣው ሌላ ስለሆነ በተስፋ ዝም ብለን መጠበቅ ነው። ሰዓቱ ሲደርስ ደግሞ የሚሰማሽ ስሜት እሱ እሱ ነው የምልሽ እኮ። የሆነ ብርክ ብርክ ልሻል፣ የሆነ አለመቀመጥም አለመቆም የሚያቅትሽ ነገር አለ። በቃ የሆነ ቁርጦጥ ቁጦ ያረበስ ማ መኔ ገርመኛል። ገብርኤል የሆነ ቦምብ ሊፈረዳብኝ የተነሳ ነው የሚመስለኝ። ላይ ታመናል። በመቼ በዙሪያቸው ብንሆን ክትባት ሰጥተውን ነው እንላለን።

ከመጣና ድምፅ በላለው መሰረት ጠሽ አድርጋ አለም ትገርመኛለች። ሁላ ማለት ነው እኔ በሷ ዕድሜ የምንሰራሽ እኔ ከማሳቅና ከመጫዎች እየሰራው ከመዝለል ውጭ የሰራሁት ነገር ከገባች ወዲህ ነው ያለችው። አዲስ አበባ ከገባች ወዲህ ነው ድግ ያለችው፣ የጭምር ምር ያለችው በተለይ ደግሞ አሁን ያለችበት ጥሩ ነው፣ እግዚአብሔር ይመስገን። ግን አሁን እየቀሳች ነው፣ ደግሞ መልሳ የሆነ የበላች ነገር እየበላች እንቅልፍ። ዋናው ነገር እኮ አንቺ መጠጣት አይደለም፣ ሰላም ሲሆን እኮ ነው። ባለፈው እኮ ብላለች አልሰማሽም? የሚያስጨንቀኝ የለም ሰላም ነው፣ ውስጥ ሰላም ሲሆን ነው ብላለች። በጣም እኔ እኮ በጣም ነው የምሰስታቸው የምር በሙሉ አይኔ ራሱ ማየት ይፈራሉ እኮ አንዳንዴ። የምር በተለይ በፍቅር ከመጡ ሰስታቸዋለሁ። ቪዲዮን አስረን ነው የሚያየው። በቃ አልጠግባ ሁሉ ማለት ነው። የምር መጋኛ ነው አለ ብሩኬ። በፍቅር አይደለም መጋኛ ነው ብሏል። እንግዲህ እነሱ ሰው ልኛ ነው መጋኛ ይመታል፣ መድኃኒት የሌለው ይሄ ፍቅር አይደለም መጋኛ ነው። አንቺ እናቶችን እኮ አሁን አሁን በስመ አብ

አይለያዩም ማለት መጣላትም እኮ ቢኖር ሰውሊ ስለተጣላኩ ይለያያል ማለት አለ። ሁላችንም እኮ እንለያለን ከፍቅረኛ መች ጋ፣ ከባሎቻችን ጋ እንለያያለን። ሚዲያ ላይ አልወጣ እንጂ አሁን ብሎክ ተደራርጎ ራሱ ተመልሰው የሚከፋፈቱ አሉ። ግን ሚዲያ ነው ከልጅነት እንግዲህ ብሩኬ ሲካፈት የትሁን አይታችኋል፣ ከሃይሚ ጋር ሲገናኝ አይታችኋል። ሃይሚ ከማንም ጋርም ሰር አታቀም። ከዚህ በፊት ያገናኙት ማለት በኦዲንስ ምክንያት ነው የተገናኙት። አለ አብሮ ይስ ማለት ማለት ነው። አብሮ መከራንን ችግርን አሳልፈው መጥተው ማኔሙ ዛሬ ቢለያይ ብሩኬ ከሌላ ሰው ጋር ሃይሚ ከሌላ ሰው ጋር ልትሰራ አይሆንም እንደሚለያዩ የሚፈልጉ ሞልተዋል። አንድ ጥያቄ አለኝ፣ እኔ አንድ ጥያቄ አለኝ። ቆይ እስኪ በእናትሽ እኔ የምለው ነገር እግዚአብሔር ነው ነኝ እግዚአብሔር ነው ነኝ ያጣመራቸው አይደለ እንዴ? ሃይሚንም ለይተው ብሩኬንም ለይተው ምን ሊያረጓቸው ነው? መላቸው ከቶ ምን ሊሰሩ ነው? ነው የራሳቸው ያረጉ ነው። ሞኝነታቸው እኮ ነው የሚያስቡት አይደለም። ምኞታቸው እንዴት ነው? በምኞት ማለት ነው። ይሄ እየተመኙ በቃ። አንዳንድ ጊዜ ምኞት ተመኝ የሚባል ነገር አለ። ግን የምትመኘው ነገር መድረስ የሚችል አንድ ጓደኔ አንድ ጓደኔ ምኞት ኦሮፕላን ማንዳት ነው አለች። ትናንትና ዞር ዞር ሲል መፍቀር መፍትሄ ነው። ማን ይከለክላል? በስልክ እያፈቀርኩት ምን አገባቸው ያሉ ነበር። ይችላሉ ግን አያገኙትም። ሞኝነታቸው ነው። አላገኘትም መስማቸውን። ግን ለምንድን ነው ሴቶች ሆነን ግን እንደዚህ ረ እኔ ከነሱ የሚያናድርኝ እንደሆነ ታውቃለሽ? እነሱ አይደለም የሚያናዱ። እኔ ግን ሴቱ ከነሱ ጋር መጠራቴ ብቻ ነው። ምርት ምርትቶቼ ከነሱ ጋር መጠራቴ የሚያናድበኝ ምር ጀግና የሆኑ ሴቶች አሉ። ጀግና የሆኑ እናቶች አሉ የስ ምንም የማይደንቃቸው ምንም የማይገርማቸው ይምርት፣ ግን ከእንደዚህ አይነቱ ሰዎች ጋር እኛ ደግሞ መጠራታችን አረብ ሀገር ሴቶች ተብለን መጠራታችን በጣም ያናደኛል። ምነው በጣም አይደለም እኔ እኮ ምነው አገር ላይ ወንድ የለም እንዴ? ሁማረሚ ሴቶች ማለት ነው። ኢትዮጵያ ዩቱበሮች ስታይ እየተለቃጠፉ ረክስ በቃ ራሳቸውን ያስረኩ ሴቶች ሞልተዋል። ይምር በጣም

አይደለም ማራ ነው፣ አይደለም ነው የሰማሁት። ላይፍ ላይ ገብታ ማለት ቁጭ አድርጋ በስማ ደስ ብሎኛል። ዛሬ በጠዋት ተነስቼ እንደዚህ አይነት ፊት በማየት ሰላም ይሆናል፣ ምኞት ነው። ሴጣን ስማ ወጥራኔና ሴት ናት፣ ለዛውም ና ምና

ከሰላሳው ሁለቱ አንዱ ናት። ከሰላሳ ድምፅ ድምፅ እንደውም ድምፅ አላት ያች ሴት ማለት ነው ድምፅ እ ተመልካች በተመልካች ሲኮራለች ምናምን የምትለ አይነት ናት። ኦርዲናሮ እዛ ሆኖ ከባር ብቻ እያዩ ሽንት መሽናት ምን ትርጉም አለው? ፋንታቸውን አስር ጊዜ የቀየሩ መኖራቸው